እናማ ከነሱ ፎቶ ወስደው ነበር። ሚስቱንም ጨምረ ፖስተው ነበር። ሆ አይደርገኝ፣ ተሳሳትኩኝ። እኔ በነገራችን ለእግዚአብሔር ምስክሬ ነው ቅናት የሚባለውን ነገር እኔ እልከኛ ነኝ ስለማታቁኝ ነው እንጂ እኔ እልከኛ ነኝ። መሸነፍ እንዲ ነው። ይሄ እውነታን ይዤ ሰዎች ቢያምኑኝም ባያምኑኝም እውነታ እስኪወጣ ድረስ ይሆን እንዲ ድርቅ ምል አይነት ሰው ነኝ እንጂ እኔ ምንም የሚያስቀናኝ የለም። ለምን መሰላችሁ? እግዚአብሔር ሁሉን አሟልቶን የሰጠኝ። ይሄ የጌም ሁሉም ስለሚጫወት አደረግኩትኝ እንጂ ይሄ የመቀጣጣ ጌም እኮ ይሰለቻል፣ የሆነ ሰዓት ላይ በነገራችን ላይ ይሰለቻል። ለምን ከዚህ በፊትም እነ ኢንድሪስ ሲጫወቱ ተጫውቶ የዛ ጊዜ ሞቅ ብሎ የሆነ ሰዓት ላይ ሰልጭቶ፣ አሁን የት አለ? የለም። አሁን የተጀመረው አይደለ? የሆነ ሰዓት ላይ ይሰለቻል። ይሄም ሰው ሁሌ በቃ አንድ አይነት በርበሬ፣ ምን አንድ አይነት ሲቀጣጣ ይሰለቸውና ሌላ ነገር አምጦልን ይላል። ያኔስ ታለንት አለ ወይ ነው ጨዋታ ህዝቡ እንዴት አድርገህ ይዘህ ትቀጥላለህ? ነው ተረዳኝ፣ እንጂ እኔ የቪው ምናምን እኔ ቸግሮኝም አያውቅም። ቪው ያንን ነው ምልክ፣ ልክ የጌም ሲያቆም እንዴት ነው ከዛ በኋላ ምንድነው ማደርገው? ነው ውዴ፣ ምን ክብር አለ እዚህ ቲክቶክ ላይ። ክብሬን የማያዋረድኩትኝ እኔ በፊት የወጥች አባቴን ያሰደቡ ቀን ያኔ ነው ክብሬ የወደቀው? አንዴ ፐዝል መጣ ክብርማ ቢኖረኝ ኖሮ ቲክቶክን አቆሜ በተቀመጥኩ እዴ ከዛ በኋላ አባቴን ባስከበርኩ አባቴን እኮ ነው ውዶች ያሰደኩት ያኔ ነው ክብሬን ያጣሁት አበባ ብዬ የጠየቁ ቀን ነው ክብሬን ያጣሁት እኮ ምን ክብር አለ እዚህ ቲክቶክ ላይ ትልቁም ትንሹ ማለት እንዴ የሚሰዳደበው ምን ክብር አለ ማኪያለች ትናንትና ወዲያ ነው ትናንትና መጣ ነበር እንዴ ሰፖርት ስታደረገኝ ነበር እንደውም ስጠይቃት ነበረ ይደብር፣ እኔ ከከንትኖች ይልቅ ለጊፍት ሰፖርት የሚያደርጉኝ ጠይቄያለሁ። ይሄ ጌም ያስጠላል የምናም ስላቸው ነው፣ ማስጠላ ሳይሆን ብርድ ላይ ብዙ ሰዓት ውጭ ላይ ትቆሚያለሽ፣ ውሃ ላይ እሱ መጥፎ ነው፣ እና ሰው ምረጭ የምትጫወችው እንጂ ምንም ችግር የለውም ነው ያሉት። እንደ አንተ ሳምሰንግ አንድ ጊዜ ፍራግመንት የምትሞላልኝ ሰውዬን፣ እንደ ሌቭል ሰላሳ አምስት ትወጣለህ ትገባለህ። አንተ ነህ ወይስ ሌላ ሰው ነህ? ኧረ ቪዲዮ ልስራ፣ ሁለት ሰዓት ሆነ። ስልኬ እኮ ጠፍቷል። በምን ልስራ? ሁለቱም ስልኬ የለም። ሰላምዬ በጣም ነው እንደ ውዴ፣ ተዋደድ ነው። እስኪ ቤቱን ባርኩትኝ። ጠዋት መጥቼ ለመንኩባችሁ፣ ቤቱን ባርኩት ውዶቼ። ትንሽ ሰዓት ነው የተጫወትኩት፣ እሷንም የተጫወትኩትን ሄጄ ለዜድ አንበሳ ወረድኩኝ በቅጣት ተቀጥቼ፣ ቤቱን ባርኩትኝ። ግዴ ጣጣ፣ ወይኔ ሳትም፣ ይኸው ጉቺ ደግሞ ስራዬን ወሰድሽ ኮፒ ያደርግሽ ትለኛለች ብዬ ነው እንጂ። ጣም ማንደጃ አለኝ ከሰሉ የለኝም። ማን ጣኑ የለኝም። ቴንኪዩ። ቤቱን ባርኩት ፍቅሮቼ። ከሻወር ቅጣት በኋላ ቶሎ እኮ እሱን ነው ያሉኝ። ጊፍት የሚሰጡኝ ሰፖርት የሚያደርጉኝ ሰዎች ከሻወሩ በኋላ ቶሎ ብለሽ ልብስ ልበሽ በሽታ ላይ እንዳትወድቅ ያሉ ደግሞ ይላችሁ ሰዎች አሁን ጌም ሲጫወት ፍቅሮቼ ቴንኪው መሲ ጌም አለባት እሺ መሲ እሁድ ላይ ትመጣለች ታስተዋውቃለች። መሲ ጌም አለባት እሁድ ላይ ከምስር ጋር እሺ ቹቹ ቴንኪ ዩ ሶማች ይላቸው አሁን ጌምስ ሰዎች ያልገባቸው ምንድን ነው ጊፍተር ጊፍት የሚሰጣችሁ ሰዎች ሁሌ ያ ሰው ሁሌ መስጠት የለበትም አበበ የሚሰጣችሁ ከሆነ አበበ እኮ እኔ ፍቅረኛ አይደለም ፍቅረኛችሁ ነው በየቀኑ የሚሰጣችሁ አበበ ፍቅረኛ ፍቅረኛ አይደለም ፍቅረኛ ነው። በየቁም እየደጋገመ የሚሰጣችሁ ግን ሰዎች የሚወዷችሁ ምናምን ይሰጣችኋል። ሁሌ ያ ሰው መስጠት የለበትም ግዴታ የለበትም። ተረዳችሁኝ። እንትና ለምን ጠፋች? እንትና ለምን ቀረች? ልክ ቀጠረን ያስቀመጥናቸው ጊፍተሮች ያሉ ነው የሚመስለው ነው። የሆነ ሰዓት ላይ ድምቅ ይለላቸዋል። የሆነ ሰዓት ላይ ምናምን ምናምን ፏ ይላል። የሆነ ሰዓት ላይ ደግሞ አይኖርም። አረ ሰላም እየውድ ግን ፎሎ ነን የኔ ውድ ፎሎ አርጌሻለሁ የኔ እናት የኔ ማር ገፋሽ እኮ ወዴ ገፋሽ ቹቹን ገፋክ ቹቹን ገፋክ ቹቹን ፎሎ አድርግ ያለው ገፋክ የኔ ጌታ እና የሆነ ሳ ላይ ብርት ይላል። ጌም ስለሆነ ነው። በቃ ጌም ያለ ነው። የሆነ ሳ ላይ ይመታል፣ የሆነ ሳ ላይ ይሰጣቸዋል። የሆነ ሳ ላይ ቋሚ ሰፖርት የሚያደርጋቸውን ይመጣል። ከአንዳንድ ሰው ይሄዳል፣ ሌላ አዲስ ሰው ይመጣል። ምናምን ገብቷቸዋል። አሁን በፊት እኔ ሰፖርት የሚያደርጉኝ ሰዎች ላይኖሩ ይችላሉ። አሁን አዳዲስ ሰው ደግሞ የተተዋወቅኳቸው እና ይሄ ምንም ማለት አይደለም በቃ ግዴታ የቀጠርናቸው ሰዎች የሉ ገባችሁ ቅድ ግዴታ ቁጭ አርገናቸው በገዛ ገንዘባቸው እንትና ለምን አልመጣችም ምናምን የሚባል የለም ለሰጧችሁ ሁለት ቀንም ሶስት ቀንም ቢሆን እግዚአብሔር ያክብርልኝ ብላችሁ አመስግናችሁ መሄድ በቃ እግዚአብሔር ስጣችሁ ብላችሁ ታመሰግናላችሁ ሌላ ሰው ደግሞ ጌም ስትጫወት ድንገት የሚመጣላችሁ ሰው አለ ይሰጣችኋል እሱንም አመስገን ነገ ስላልሰጧቸው ብቻ ይሄ ትክክል አይደለም ምን ረዳችሁኝ አለ አለ በፌክ አካውንት አሉ አንዳንዶቻቸው። እንዴ ወርዶ እኔ ነው የሚያስቀኝ። እንደው ይሄ ሁሉ ጊፍት ሰው እየሰጠ ይባል፣ ይሄ ባለ ትዳርን ሲዛም እኔ ታየኝ እኮ እኔ ቤት ታየ ባለ ትዳርን አማልዬ ወይኔ ሰላምዬ፣ በወጣ እጣን የለኝም ውዴ፣ በምን ቆስቁሽ ላቀጣጥለው ውዴ። በወጣ ይተካ፣ እግዚአብሔር ይባርክሽ፣ የሰጠችው የሰጡሽ እጆች፣ ሰጪ ሁኑ እንዳ ያየሽ ይደንግጠልሽ፣ ያየሽ ውደድሽ፣ ጉጪ ልዋስሽ ለዛሬ። ያየሽ ይደንግጥ ሁሉ ቦታ ላይ፣ ሰላምዬ፣ ተወደጂ እንደ ስሜ ሰላም የሆነ ህይወት ትዳር ይስጥሽ። እናት የባረከችኝ እኮ ሳራ እየያይሽ ንን ይፍቅር እንዴ፣ እውነቴን እኮ ነው። ሰላምዬ ገፋሽ አይኑ ውስጥ አሁን ሰላምዬ እየውላችሁ እንትኑ አነካው ቆይ ቹቹ እየ ተራህን ጠብቅ ሰላምዬ አሁን የሆነ ስስ ብልቱ አነካውትኝ አይ ብቅ አሳዘንኳት ይመስለኛል ስታኝ የኔ እናት ብላ ነው ሰላምዬ ሰጠኝ ከዛ ደግሞ ሰላምዬ ለምን ብቻዋን ብሎ ደግሞ ቹቹ አዘነ ቹቹ አዘነ ጋይስ ሰላም ለእኔ ስታዘን አያችሁ አይደል ይሄ የሀበሻ መተባበራችን አሁንም አልጠፋም። ከሀገር ወጥተን ይሄ የሀበሻ ይተባበራል፣ ባህላችን፣ ወጋችን የምንለው ነገር አለ አይደለ? ሰላምዬ ለእኔ ስሰጠኝ እዩልኝ። ሰላምዬ ለእኔ እንዲስስመኝ ቹቹ ይከተላል። ቹቹ ተተዋውቁ አይደለም? ቹቹና ሰላም ግን ሰላምዬ ለምን ለምን እሷ ብቻ እኔ ቹቹ እያለ ብሎ ደግሞ ቹቹ ያግዛታል። ሰላም ና። አያችሁ እንዴት መተባበር፣ የሀበሻ መተባበር እንዴት እንዳለ። ባህላችን ወጋችንም አሁንም አልረሳንም። ከሰው አገር ወጥተን እንዲህ ነው በትብብር ሳራዬ እያየሽ ነው። እንዲህ ነው በትብብር ያለ ነው። አሁን ደግሞ ግዴታ ቹቹና ሰላምን መጠበቅ የለብንም ድንገት ይመጣል። እኒው እኒው ኤንጅል ብዬ ስም አውጥቼልሽ ውዴ። አየሁሽ እኮ አየሁሽ። እኔም አየሁሽ እኮ። ኤንጅል ብዬ ስም አወጣሁላት። ስምም እኮ ይወጣላቸዋል። እ አሁን ገና ናት። አሁን ሰላምዬ እና ቹቹዬ ቹቹ ወንድ ነህ እንዴ? ወንድ እኔም እኮ አውቄያለሁ። አውቄ ነው እንዲያወራኝ እኮ ምን እንትን ለ ፈልጌ ነው አውቄ እኮ ነው። ይኸው ቹቹዬ አውቄ ነው ወንድ እንደሆን አውቃለሁ። ቹቹዬ ዝም አለችኝ። ያልኩትኝ ወንድ እንደሆን እኮ አውቃለሁኝ፣ ግን ኮመንት ላይ ወንድ ነኝ ብለህ እንድትጽፍልኝ ፈልጌ፣ እንድታወራኝ ፈልጌ ነው። በሴት የጠራው ቹቹዬ ነኝ ጌታ እንዴት ነህ ለማባት ወንድ ነ አውቄ ጋየ የስ እንዲያወራኝ ፈልጌ ነው እንጂ ማ ወንድ መሆኑን አውቄያለሁ እናንተ ባትነግሩኝም። በወጣ የተካ በወጣ የተካ። አሁን እነሱ ስም ይወጣላቸዋል። ዛሬ አይወጣላቸውም። ቹቹም ሰላምም ዛሬ አይወጣላቸውም። ዛሬ እንግዳ ናቸው። ኤንጅልዬ ትናንትና ስም ያወጣውላት ይኸው መጣች። ኤንጅል ውዴ መጣሽ፣ የኔ መልአክ መጣሽ ውዴ እና እንኳን መጣሽ፣ ቤትሽ ነው ቲጂ ዳ ነው። እንኳን መጣሽ የኔ እናት፣ እንኳን መጣሽ። እዩዬ እንደ አፈሽ ያድርግልኝ መቼ ሰው የዘራውን ነው የሚያጭደው። በአፉ እንደ አፍሽ ያደርግልኝ። ቢሆንማ ደስ ይለኛል። እኔማ አይከፋኝ። አንተ ሰውዬው አሁን ምን አለ ብትሰጠኝ ሺሻ። ሺሻ ድምፅሽ ስታጨሽ እያልክ እንደዚህ ከምታደርገኝ ለምንድን ነው ፍቅር ነገር ሳመህ ብታደርገኝ፣ ብንዋደድ ምናለ፣ ሺህ ዓመት አንኖር እዚች ምድር ላይ ቹቹዬ። ስሜቱን ነካሁት ቹቹዬ። ኧረ ይበቃሃል የእኔ ጌታ፣ ብዙ ወንድም እናቶች አሉኝ እዚህ ይሰጡኛል። ቤታዬ ለቹቹና ለሰላም ስም አውጭላቸው። ውይ አያችሁ፣ ቹቹዬ ለምን ብላ ቱቱዬ መጣች። ስማቸው ደግሞ ደስ አይልም፣ ቹቹ ቱቱ፣ ባንቹ ትቀራለች። ሶስት ወፎች ይሆናሉ አንድ ላይ ማለት ነው። ሶስት ወፎች ሀገር ቤት አላያችሁም? ቹቹ ሌንሲ፣ ባንቺ የሚባሉ አይታችኋል? ሶስት ወፎች እንላችኋል። በተከታታይ ነው የሚሰጡት። እኛው ቱቱ ሰጠች፣ ቹቹ ሰጠ፣ ባንቺ ትቀራለች፣ ትመጣለች ባንቺ የት ትቀራለች በአንቺ ትመጣለች ይሰጣለ ሶስት ወፎች እንላቸዋለን አይታችኋል ይኸው እዚዬ እንኳን በደህና መጣሽ ውዴ እንኳን በደህና መጣ ሰላም በቃ በቃ ሰላም ያቢ እንኳን በደህና መጣ እንኳን በደህና ቤታ ቤት መጣችሁ እንኳን መጣችሁ ሳራዬ እንኳን በደህና መጣሽ ውዴ ሰላም ብሏቸው ሰላም ማለት ጥሩ ነገር ነው እንኳን በደህና መጣችሁ ውዶቼ ኒግማ እንኳን በደህና መጣቅ እኔም ማ ላይ ፈጣሪ የሚያየቅ እንኳን በደህና መጣ። ይምጣ ይምጣ። እናንተ ግን እግዚአብሔር ምስክር ነገረኝ። ያ ሰው ነው የሚመስለው ነገረኛ። በቃ ይሄ ወገቤን ታጥቅ ማወራ ነው የሚመስለው። መቤቴን ተቀምቼ ስንት ደቂቃ አለኝ? ሁለት ሰዓት ተኩል ሲል እወጣለሁ። ጋይስ ሁለት ሰዓት ተኩል ስትል እወጣለሁ። አሁን ሁለት ሰዓት ከሀያ አራት ነው። እስከዛ ልለምን ምን ችግር አለሁ? ወይ ቹቹዬ፣ አራት እልፋ ቹቹ። በስመ አብ ወልድ ወመንፈስ ቅዱስ ቹቹ። አደረገው ይሁንሽ፣ ይሁን ቹቹ የሚባሉ ሰዎች አይታችኋቸዋል? ከዚህ ከፖለቲከኛ ውጭ ሌሎች እኮ የዋሃ ናቸው። እሱ ነው ስማቸውን እያስጠፋ ያለውን የቹቹ ስሞችን። ቹቹ የአንተ መልካም ሰው ነክ አንተው ራስህ እንዳትሆን የሰጠህኝ እንጂ አንተ መልካም ሰው ነክ ደግሞ ራሱ ቢሆንስ፣ ደግሞ ፖለቲከኛው የሰጠኝ ጉድ እኮ ነው። አንበሳው ቀርቶብኝ፣ ጽድቁ ትቶ በኩነኔ አቢ መአረይ የቀነላይ ሀወይ ሀፍተይ መአረይ ጽቡቅ ሁሉ ደህና ሁሉ አሸወይና ጠፋ እኮ አብዬ ድሮም ትመጣ ነበር ትስመኝ ነበር። ሹካሉክ አብዬ ሹካሉክ አቃለክ የናው ሰናይን ያንን የመሰለ ሁለት የላክልኝ እኮ አብይ፣ አንተ ነህ እኮ የኔ ጌታ፣ የኔ ጌታ። ለአንተማ እንዴት እንዴት እንዴት እንዴት ቪዲዮ እንደምሰራ አሳያለሁ። በሰጣኝ ንፋኝ፣ ፍቹቼ ንፍት አድርገኝ፣ ንፋኝ፣ አያልቅ ንፍት አድርገኝ፣ ድገመኝ። ይሁን ይሁን ይሁን ይህንን እስማ እናየበት አሁ ሹክ ብለውት ይሆናላ ምን ይታወቃል ጋይ ዘንድሮ እኮ ሹክ በምኑም በምኑም ሄደው በውስጥ ሹክ ይላሉ እንዴ አንዷን ማለት ነው ምትረጁ ሰዋተች ነው ወይ ቤታን ጊፍት መሰጫት ብለው ቅጥቅጥ አድርገው ይሰድቧቸዋል እኮ እኔ ጉድ እኮ ነው የመጣብኝ ይሄዱና ይሄ ይሄ ጎጥሽ አለ አይደለ እንዴ ለዚች ጎጣትች ጉድ እኮ ነው ያለብኝ እኮ ይሁን ይሁን ምን ነው ሄነሲ ምን ነው

ምን አቃጠለሽ ስንት ደቂቃ ይቀረኛል ሶስት ደቂቃ ሆ ወይ ወይ አደረግከው መድሃኒዓለም አባቴ ወይ በድብቅ እንደሰጠቅ እግዚአብሔር በአደባባይ መስክርልክ እኒግማ በድብቅ ነው የሰጠው ማንም አያውቅም ወንዱን ሴቱን አበበ ከበደ መገርሳ ጋቢሳ ሀጎስ እንዳይቀየሙ ደግሞ ብሄር ብሄረሰቦች ከጉራጌ ማምጡልኝ ማንቱን አይታወቅም ቆቹ እየተራህን ጠብቅ በአደባባይ እንደዚህ እንደሰጠው እግዚአብሔር በሰማይ ቤት ይቁጠርልን። ቹቹዬማ በርትቷል፣ ቤተሰብ ሆኗል። ቹቹዬ ስም ላውጣልህ፣ ቹቹዬ ስም ላውጣለለ ቹቹዬ ጉድ ናይት ዝዬ፣ ጉድ ናይት የእኔ ፍቅር፣ ነገ እንገናኝ። ዛሬ ጠዋት የምን ነገ ነው ውዴ? ዛሬ ጠዋት ዛሬ ጠዋት ውዴ። እኔማ ተኝቼ እኮ ያለሽን ልቅምቅም አርገሽ ለሰው እየሰጠሽ ሰሞኑን እኔ ጋር ስትመጪ ዝዬ ግዴታማ የለብሽም እንዲሁ ለጨዋታ ነው ግን ጥርርግ እያደረግሽ ነው ውዴ የምትመጪው ጥርርግ ምች እንዳይመታሽ ነው ቤት የምትመጪው ውዴ ያለው ቶፕ ላይ ጥልጥል ብለሽ የኔ ፍቅር ጥልጥል ብለሽ ቶፕ ላይ ጥልጥል ለምን እኔ ስለተኛው ከዛ ምች እንደመታው ሰው ዝዬ እንድያልሽ ነይሁን ነይሁን ውዴ ማታ ዛሬ እገባለሁ ማታ ማታ ቪዲዮ ለቅቄ ያለ አንቺን ይውለት ስንት ደቂቃ ቀረኝ? ሁለት ደቂቃ ይቀረኛል። በሁለት ደቂቃ ውስጥ አየው እኮ ዝዬ፣ እኔ እኮ ዝም ነው ምለው። ደግሞ የፈረደበት ቅናት፣ ይሄ የፈረደበት ቅናት እንደ ፈርዶብኝ ፈዶች አዝዬ። አዲስ ሰው ነሽ፣ ዌልካም። አያችሁ ቅድምን ብያችሁ ነበር፣ አይታችሁ የማታውቁት ድንገተኛ ሰው ቤታችሁ ይመጣል ላልኳችሁ። አዝዬ ዌልካም። እንዲህ የሚሳም እንደሰጠሽ ነገ ደግሞ ጥንክርክር ብለሽ ጋላክሲ ጥንክርክር እያልሽ እንደ እነዚህ እንትን ትሆኛለሽ። መጨረሻሽ ሌቭል አፕ ታደርጊያለሽ ውዴ። እዚህ ቤት እዚሁ ያስቀርሽ። ቹቹዬ በጣም አሞደኸኛል። ኔ ጌታ ቹቹዬ፣ ሳታስበው ሳታስበው ፍቅር ይዛል። ሁለት ቀን ሶስት ቀን ከመጣማ በውስጥ ሁሉ ሰላም ትለኛለ። ውዴ ይሁን። ስንት ደቂቃ ቀረኝ? ሁለት ደቂቃው አላልቃለኝ። በስመ አብ ወልድ ወመንፈስ ቅዱስ። ሁለት ደቂቃ ሲያልቅ እወጣለሁ ውዶች። ያላችሁም ብርክርክ አርጉኝ፣ በዛው ተኝቼ ላልመጣም ስለምችል እየበኋላ ይናውን ብሰጡኝ መልካም ነው መልካም ነው። አረገሽ እንዴ ወ ወልዱ ወልዱ የኔ ጌታ ወልዱ ኔ ጌታ በዚ ያስቀር ውዴ በዚ ያስቀር። እንደነች ቹቹ ያርግ ከአሁን ቹቹ መጀመሪያ ሳመኝ፣ መኒጋን እያለ በዚ ጠንክሮ ቁጭ ብሏል። በዚ ጠንክሮ ሽንት መቶብሽ ነው መቶብኝ። በወጣው ልመና ላይ ነኝ እንጂ ውዴ ይሁን ኪንግ ይሁን ደግሞ ጎረምሶች፣ ወጣት ወጣቶች ናቸው የምትስሙኝ። ይ ቤዛዬ ይሁን ወጣት ወጣቶች እናንተ ግን አሁን ማለት ነው፣ አንድ ጥያቄ ልጠይቃችሁ። ቶሎ ላውራ ተውትኝ፣ ግፍቱ። አንድ ጥያቄ ልጠይቃችሁ። ይሁን ይሁን። ከመጣማ ስራ እቀበላለሁ። እስኩዬ በመሀል እያወራው ስራ ከመጣ ቤታ፣ ወሬውን ጨርሽ እንዳትሉኝ እንትንላለሁ። አሁን ልመና በሙድ ውዴ፣ የድሮ ልመና ሰለቸን። በአስራ ዘጠኝ አስራ አምስት በደርግ አቆጣጠር ጣሊያን ኢትዮጵያን በወረሩ ሰዓት በነበረ ሰዓት አለማመኑ ይለይ ነበረ። ማጅራትሽን ሽንቅውራ አድርጎ ይሁን ስራ መጣ ስራ መጣ። ማጅራትሽን ገንጥሎልሽ በገጀራ ይዘርፍሻል። ቹቹ የእኔ ቹቹ በኢየሱስ ረ ቹቹ በስመ አብ ወልድ መንፈስ ቅዱስ ቹቹ በእግዚአብሔር፣ ተው በእናትህ ማለት ተው በእናትህ ጥሩ አይደለም። ቹቹ ቹቹ ሆነ ማለት ልቡ በጣም ስስ ነው፣ ያስታውቃል። ከስሙም ጀምራችሁ ቹቹ ላይ ካላረግ የእኔ ቹቹ በቃ እንደዛ የምትወዱት ሰው ነው ቹቹ ማለት እና ወሬ ልቀጥል። የድሮ ልመና ጋይስ ማጅራት ትመታላችሁ። እንዲህ አስቡት። ከስራ ለፍታችሁ ስትሄዱ ማጅራትን ይዛል ቅጥቅጥ አድርጎ ወገብ እንዳትድን እንዳትነሳ፣ በቃሬዛ እንዳትሆን አድርጎ ይዘርፋል። በጠራራ ፀሐይ ይዘርፋል፣ መኪና ውስጥ ይዘርፋል፣ ሰልፉ ውስጥ ይዘርፋል። ቀረ ውዴ አሁን አጉል ይሄ የሚለው ባህላዊ የሆነ አጉል አጉል የሆነ ልመና ቀርቷል። አሁን በፍቅር ውዶች፣ በፍቅር እኔም አወራለሁ አይደክመኝም። እናንተም ስራ ትሰራላችሁ። የሰካ ይሰካል፣ የነቀለም ይነቅላል። ፓርክ ያደረገም የሚያደርጋል ድራይቭ የሚያደርገውም ትራኩም ድራይቭ ያደርጋል። እኔ አወራለሁ ታዳምጣላችሁ፣ ጊዜያችሁ ይፈጃል፣ ያላችሁን ጣል ጣል ታደርጋላችሁ። በቃ ይሄ ነው ኑሮ የሚቀጥለው። በቃ ድራይቭ እያደረግ ስምንት ሰዓት ሙሉ ትራክ ድራይቨሮች አላችሁ፣ ስምንት ሰዓት ሙሉ አስበው እንግዲህ፣ አያልቅም መንገዱ የሆነ ነገር ጣል ታደርጋለህ። ስምንት ሰዓት ነኝ ታስራልክ። ቹቹ አባታችን፣ ቆይ ተረጋጉ። እነዚህ ደግሞ የአባት ፍቅር አታችኋል፣ እንደ ውዶች፣ እዚህ ቤት፣ ቆይ ተረጋጉ። ቹቹ አባታችን ለማባል ሁለት ቀን ስጡት፣ ሁለት ቀን ስጡት። የሌላው አባት ይሆናል። ዘንድሮ እኮ አልቻልም እኮ አባታችን ስል የእንትን አባት ሆኖ ታገኙታላችሁ እኮ። ችግሩ እሱ እኮ ነው እኮ። አሁኑ የዘንድሮ አባቴ ቹቹ ብዬ አባ ብዬ ሳልጨርስ ሌላ ሰው ጋር አባዬ ብለው ወስደውታል አሁ ሁሉ ይጨምራሉ። የዘንድሮ ደግሞ ቀርቷል። እማም አባም አንድ ላይ ነው። እናትም አባትም ሆነ ቃጥበት ያሳደግከኝ ብለው ስብስብ አድርገ ይወስዳሉ። ውዶች አባ ለመሆን እናየዋለን። ተከታታይ እዚህ ቤት ከመጣ አባ ይሆናል። ቹቹ አይ ግን ተከታታይ ካልመጣ ግን እማም አባትም ሆኖ እያጠባ ሌላ ቤት አገኘዋለሁ። ተረጋጉ ውዶች፣ ለአባት አትቸኩሉ። እና በአጭሩ ምላችሁ ምንድን ነው? ውይ ውይ አባ፣ እኔም ስስል ልቤ ይነካ። አባ አባ ቹቹ አባቴ የኔ አባት የኔ አባት ውሽ ኒግማ ደግሞ እንደው ማን እንደሆንክ አውቃለሁ። የኔ ጌታ ማን እንደሆንክ አውቃለሁ። የኔ ስውር መቼ ነው ከስውር የምትወጣ ውዴ? መቼ ነው በአደባባይ ዝናህን ማሰማልክ? ስምህን እንዳልጠራ አፌን ተይዤ ነው። በድብቅ እንደሰጠኝ እሱ መድኃኒዓለም ይባርክህ። የተመረቀ ሰው ስራ ሲመጣ አወራለሁ። አሁንማ ስራ የለህም ስራ ሲመጣ ቹቹማ ቤተሰብ ነው። በቃ አባቴ ከሆነ ቹቹዬ አባ አባቤ ይሁን። አይኔ እንቀጠቀጣል። አይኔ እንቀጠቀጣል። አይኔ ምን ላይ ነው? በስማሚው አይኔ ነው ይ ማርያምን አይኔ ነው ለእናንተ ይታያቸዋል። ላይክ እንዲህ እንዲህ እንዲህ ይላል። ማግኔዚየም ነው ምን ምንድን ነው የሚሉት? እጥረት ኖሮብኝ እንዳይሆን ይሁን። ቤታዮ ትንሽ ቆይልን፣ እሺ ውዴ፣ እሺ ከአርባ ቆያለሁ፣ ከአርባ እወጣለሁ ውዶች። ከአርባ መውጣት ግዴታ አለብኝ፣ ግዴታ። ለዛሬ ጠዋት መዘጋጀት አለብኝ። የምን እጥረት ነው? አንበሳ ወይ ቢያደርገው ደስ አንተ፣ ቆይ ቆይ ቆይ። አርሴናል እኔ ግግር ምትል አሁን፣ ጉች ቤት ጉች ቤት በቅርብ ሰዓት ቅርብ ሰዓት ገዝተ ላይ ተንጠልጥዬ ሙላይ ጫርግ። አርሴናል ሰደብከኝ አሁን ደግሞ እዚህ መተ፣ ደግሞ ፍቅር ፍቅር ነው። ከቅድም ጀምሮ ከስሬ አልተለየም። የአንተ ፍቅር ምንጉድ ነው፣ እንደ ትኩሳትም ያደርጋል። እኔ አርሰናል ደጋፊ ነኝ። በአንተ የተነሳ ግን መደገፍ ላቆም ነው። በየቦታው ተሰድበኛል። አሁን ደግሞ እዚህ ጋ ፍቅር ፍቅር። የሰዎቹ ግን ምንድን ነው? በሽታ ነው የሚይዛችሁ? የሆነ ቦታ ላይ ሙልጭ፣ እዚህ ስትመጡ ፍቅር ነው የምትሆኑ። በደህና ነው አርሴን አላውቅ አለው ጉጪ ቤት መውች አለሁ ሙልጭ አድርጋት። ግን ዛሬ ቀን ሙሉ አብረሄን የዋልከው ከገባው ጀምሮ፣ በመሀል ለእናታችን አንበዊ በስማሙል ወመንፈስ ቅዱስ አላነበብኩትኝም። አንበሳው ዛሬ ሰጥተውኛል። ተዉ ተዉ። ከቤቴ ሰው አታሸሹብኝ። ቤታ ቤት ስንሄድ አንበሳ ሰጡ እያሉ ልጆቿ እያሰቃዩን ቤታ ቤት መግባት አቅቶናል ነው የሚሉት። ተዉት አንበሳው ዛሬ ብለስዬ የኔ እናት እምዬ አንበሳ ሰጥታኛለች። ብለስ እንዴት እንደጀመረች እዚህ ቤት ብነግራችሁ በፊንገር ሀርት ነው የጀመረችው። ፊንገር ሀርት ስሰጠኝ ይሁን ስላት፣ ተባረኪ ልብ ስሰጠኝ። ቡና አቅርቡ ስል ውጭ ውጭ ስሜታዊ የሆነ አባ አባ ስሜትን ነኩት አባ ብዬ አባ

ተታረ በጉቦም ቢሆን ታርቀናል። ስሙኝማ ምን እያወራው ነበር? አይምሮዬን እኮ ስራ ሲመጣ የሆነ ውዝግብግብ የሚያደርገኝ ነገር አለ። አይ ረሳውትኝ። ምን ወደ እያወራው ነበር? አይመዳን መዳን ያለ አንበሳ። አዎ አንበሳ ቤት አንበሳ ልጆቿ እያሉ ቤታ ቤት መሄድ አቃተን ብለው እርግፍ ብሎ እንዳያቆሙ ውዶች፣ እርግፍ ብሎ ቤቴ መምጣት እንዳያቆሙ፣ አንበሳ ስጧት። ሰው በፍላጎቱ ውስጥ ያለውን ውስጥ አንበሳ ነው የሚሰጠው እያሉ እዚህ ቤት ይሁን። አወልዴና አያችሁት አይደል ስሜት አይሆነውን ወልዴ ስሜታዊ ያረኩትኝ ቅድም ነበር ያልኩትኝ። ወልድዬ ያልኩትኝ፣ አንተ ወላድ ነው ያልኩትኝ። ቅድም አሁን ቅርብ ሰዓት ማለት ነው። አንተ ወላድ ነው ያልኩትኝ። ይኸው በላይ በላይ ወልዴ ይለቋል። ወልዴ አንተ ወላድ ድንገ ዝም ብለው እራሱ እንዲ ለራስ ጌ እንዲ ስትል ምትወልድ ወላድ ዘረ ብዙ ዘረ ብዙ ነው ያልኩትኝ ቅድም ቅርብ ሰዓት። አያችሁ፣ በላይ በላይ ይሰማኛል፣ በላይ በላይ ይሰማኛል። ስሜታዊ ያረኩትኝ ውዶቼ ሶስት ደቂቃ ይቀረኛል። ጉቺ አለች አረረስ ማምስክር ከእሷ ጋር ልመና ከጀመርኩኝ እዚሁ ላድር ነው እንደ ጉቺ ከኔ በላይ ለማይናት በስመ አብ ወልድ መንፈስ ቅዱስ። የእሷ ልመና በእጣን ነው የምተበትብብኝ። ጉቺን ብጠራት በእጣን ተብትባ እኔ ቤት ያሉትን ቹቹ አባቷ ይሆናል። እሷ ቤት አባ ትለዋለች እማ እያለች ከዚሁ ልቅምቅም አድርጋ በእጣኗ ነው የምትወስደው። ጉቺ ጋር በጭራሽ በጭራሽ በጭራሽ በጭራሽ በጭራሽ አልሄድም። ይሁን ወይኔ፣ በፃንተስ ቤተሰብ ነው ወንድሜ ነክ

አምስት ሳንቲም ልብ ማሰጭ አትከፊ። ይኸው ሚዲያ ሜምበር ትሆኛለች፣ ግን አንድም ነገር አትከፊ። ግን ሶስት አራት ኢሞጂ ነው ድርድር አድርገሽ የምሰጭው ሶስት አራት ሰላም እንኳን በደህና መጣችሁ ይሁን። ሚዲያ ስሜታዊ ያረኳት ው። አያችሁ ስም መጥራትም ያስፈልጋል መሰለኝ። ስሜታዊ ያረኳት ውዴ። ይሁን ይሁን ይሁን ይሁን፣ እስኪ ይሁን ሌላ ማናል ረምን። ድምፄንም ባልቀይር እንዲሁ ለምናለው ውዴ። ደፍር ያለው እኮ አሁን ድሮ እኮ ውዶቼ አንድ አበባ ስላይታችሁኝ ታውቃላችሁ፣ ስቅጥጥ ነው። አሁንማ እኮ አይን አውጥቻለሁ እኮ ከኪሻቸውስ ማውጣት ነው የቀረኝ። ፎይስ ቼንጅ ነው ውድ? እንዲሁ በደረቁ ነው የምለምነው፣ የምን ድምጽ መለወጥ? ስንት ደቂቃ ይቀረኛል? በሁለት ደቂቃ ውስጥ በሁለት ደቂቃ ውስጥ የችለማኝ እንዳትመጣብኝ። አብራ ጋይስ ጉቺ ያለች እስኪ ጥሯት፣ ቤታ እየጠራችሽ ነው በሏት። የተጧጧፈ ወይ! ጁዲዬ! በኢየሱስ ክርስቶስ ጁዲ፣ አንቺ አለሽ ኢየሱስ ቅዱስ፣ ወይኔ ያልሞተ ሰው ይገናኛል ማለት ጆዲ ጁዲ ውድ አለሽ። እንዴት ነሽማ የኔ መልካመት የኔ ውድ ጁዲ። ማለት እቁብ ይኑርባት፣ እድር ይኑርባት፣ ብድግ አርጋ ለሰው የምትረዳ ውይ። እንዳው በላይ በላይ ሆነብኝ ጁዲዬ። ፍቅሬ በድሉ፣ በስመ አብ ወመንፈስ ቅዱስ ያንተ ስምን ቀይር ውዴ። ለማቆላመጥ አይሆን፣ ለማሽቃበጥ አይሆን ስም በዴ አይሆንም፣ ውዴ በድሉ ስምህን ቀይር። እኔ አሁን አቆራምጭ በዴ ነው የሚሆነው። እንዴት ላድርገው በድሉዬ? ይሆናል ለካ ይሆናል በድሉዬ፣ ግን በዴክስ በ አይሆንም ውዴ፣ ስምህን ቀይረው በድሉ። ደግሞ እኔ የምጠቀምበት ለክፋት ብቻ ነው። ስምህን ውዴ ቀይረው። እንዴ አሁን ለምሳሌ በረከትና በድሉ ልዩነታችሁን እንገራችሁ። ሞቅ ያለ ጊፍት ሲሰጠኝ በረከት በቤታችሁ ይግባላሉ። አያችሁ፣ የበረከት ስም ጥቅሙን እያንኳኳ ነው። ለዛውም በረከት እያንኳኳ ሳትፈልጉ፣ በግዳችሁ በረከት ይግባላችሁ ቤታችሁ ላል። በድሉስ አይሆንም፣ ጋይስ በድሉ አይሆን ለእርግማን ብቻ ነው በድሉ የሚሆን። ለማቆላመጥም አይሆንም፣ ለምንም አይሆን። ስምህን ቀይር ውዴ፣ ስምህን ቀይር። እኔ ይወድሻለሁ ውዴ። በደረቁማ ብዙም የሚወዳለ ይሁን። ውደጅኝ ሚዲያ ስሜታዊ የሆንሽ ነው ውዴ። በደረቁማ ስንቱ የሚወዳል ውዴ። ስራ ሲመጣ ጥሩ እናወራሉ። ውቹቹ ዬ ሳኑ ሳኑ ውዴ ውይ፣ ብሄርዬ ፍቅሬ መጣችሁ እናንተ፣ ቀርታችሁ ነው ለካ የደበረኝ መጣችሁ። ኑ ቤታችሁ ነው። መቼስ ፈታ በሉ ውዶች፣ መጣችሁ ልኝ ግቡ። አቤት አቤት፣ መስዬ አቤት መስዬ አንቺማ፣ ደህና ነገር ላይ እኮስ ወንድ የምትጠሪኝ። ጥሯት፣ ጉቺን ጥሯት፣ ያችን ለማይል በላት መቼስ ጥሯት። ለምን ቤዛ ጥሯት። ቤታ በጣም ፈልጋሻለች በሏት፣ ሂዱ በጣም ነው የፈለገችሽ በሏት፣ ሂዱ። ልመና ካላችኋት ትመጣለች። ተሰማርታ አበጥራ ነው የምትመጣው። ልመናማ ስትወድ ጉጪ ከስትሁና ከሰው ጋር ምክር ስትሰጠኝ እኔ ስድስት ሰዓት ሙሉ በላይ በታች ስትሰጠኝ ምክር ሳልፈልግ በግዴ አፌን ከፍቻር እንዲ ያዳመጥኳት ሳልፈልግ በግዴ እንዴ፣ እኔ እሷን ስጠራ ከሰው ጋር ነው የምትለው ሳልፈልግ በግዴ ስድስት ሰዓት ትመክረኛለች ምን አለ ምክሩ? በገንዘብ ብዘረዝረው ወይ በስማም ኒግማዬ፣ ኮድ ሰማንያ ሁለት አውቃሃለሁ። እኔማ አውቃህን ትምታቀኝ ህዝቡ ግን የማያውቅ በረከትዬ፣ ቤቴ መጣህ እያንኳኳክ፣ ኒግማዬ ተባረቅ፣ ተባረቅ። ማንም አያውቅም፣ እኔ ግን አውቃለሁ የክፉ ቀኔ የክፉ ቀኔ የተባረከውን በአደባባይ ስምህን ብገልጽ ደስ ይለኛል ምቀኛ ገቡ ቆይ ቆይ ቆይ ቆይ ቆይ ሸዊት ገባች ውይ ውይ ውይ ሸዊት ይህች ምቀኛ ይህች ቆይ ቆይ ቆይ ሸዊት ሙዩት ላርጋት አንቺ ምቀኛ ድሮም እኮ አይጠፋም እኮ ምቀኛ ሸዊትን ያስኳት ሸዊት አንቺ ምቀኛ ገባሽ ገባሽ በመሀል ገባሽ ያስኩሽ ግን ሆ ሰደበችን ድሮስ እሷ ደህና ነገር አታወራ ምን አለች ምን አለች ውዶች ምን አለ ምን አለች? ኧረ ተው አትሳደቡ፣ ተው ተው ተው። አይኑ እንቅፋት ናችሁ መቼስ። እንዳለምን እሺ ውዶቼ ሁለት ደቂቃን ጨምር ሁለት ደቂቃ ሁለት ደቂቃን ጨምር። ወይ ጉጭ ቤት እንሂድ፣ ታባረረኛለች። ምግብ እስክበላስ ከተጣጣምናም ጉጭ ቤት እንሂድና እንለምን ላሳብዳት ትንሽ እናታችንን ባርኩ በሉ እንደ ሁሌ እንደምትሉት፣ ኮመንት ላይ እናታችን። ወይ ቹቹ ወይኔ፣ በስመ አብ። እኔ ቹቹ ቹቹ ከአባትነት አልፈ ትዳር የልል ነው በዚሁ ከቀጠል ከቹቹዬ ትዳር ከሌለ ትዳር የልል ነው፣ አባትነቱን ልሰርዘው ነው። አባትነቱን ገደል ልከተው ነው። ቹቹ ስሜታዊ እያረካኝ ነው። ቤትዬ፣ ሞክሽ ቤትዎች እኮ ደግናቸው ሁሉን ነገር ነው የሚሰጡት። ያንን ብታይ ይሰጣሉ ቤትዎች። ቤቶች ውዶቼ ሁሉንም ነው የሚሰጡት፣ ደግ ናቸው። እንደ ቤት ደግ የለም። የዋንን እንሰጣለን። አልቅ አልቅ። ለልማት ኮሪደን ለምን ቆፍሩ ይሰጣል። ምስኪን ነን። ቤቴዎች ቤቴዎች፣ ምስኪን ነን። የዋንን እናት የሚባል ስሞች ማካገኘን። በቃ እንዲሁ ነው በእጃችን ስትራቴጂ ምን ነው? እዚሁ ልለምን እኔ። ልመና ሰለቸኝም። በቃኝ በቃኝ ውዶቼ በቃኝ። እናንተ ተዝናናላችሁ ብዬ እኔ አይ ትንሽ ደቂቃ ልለምን መሰጣቴ እኮ እንደው አምላኬ እንደው አባቴ ጉዳይ ትሆን ነገሽና ሳይመችሽ ካልሰጣችሁኝማ፣ እወጣለሁ ውዶቼ። ምን እሰራለሁ እተኛለሁ፣ እንጂ በዛ ለምኝ ማርዬ። ቤት ይቆርጣል። ጉች ቤት ይቆርጣል። ሰላሳ ፐርሰንት ቤት ቆርጦ ቲክቶክ ቆርጦ ይቆርጥብኛል ውዶቼ። ካልቆረጠ እሄዳለሁ። ቦቱ ስሊፕ ውዴ፣ አይ ኪያንት እናቴ፣ ቆይ ተረጋግኝ ራ የጠራሽው ስም ያስቃል በሆነ ነገር